በተለይ በቃ ምን ልበላችሁ እንደ ስልክ ተዋውቃችሁ ነገሮችን ወደ ሪሌሽንሽፕ የምታመጡ ሰዎች ባክግራውንድ የሚባል ነገር አለ። ያን ነገር እንድፈት ይችላለሁ እና እኔ ጋር ያጋጠመኝ ነገር እንዳያጋጠማችሁ ማለት ነው። ስለዚህ እናንተም እንግዲህ ውድ ቤተሰቦች ዛሬ የማስቸግራችሁ ከስድብ ከጥላቻ ከሌላም ከሌላም ነገሮች የጸዳ ምክር መለገስ የሚችሉ ልጆች ኮሜንት እያደረጋችሁ አንዳንዴ ከሰዎች የሚመጡ ሀሳቦች ናቸው ሰዎችን የሚደግፉ ሰው እኮ የሚጽናና ብዙ ጊዜ ህንፃ ተገድፎ የሆነ ነገር ላይ እንትን ብሏለ በሰዎች ቃላት ነው የሰው ልጅ የሚጽናናው። እና ሃይማኖት፣ የተሰምቷችሁ ሕመማችሁ ሆኖ ያለበት ሁኔታ አሳስቧችሁ። ሰላም ሰላም ቤተሰቦች ናቸው። እኔ ያለው እግዚአብሔር ይመስገን። እናንተ ጋር ሁሉ አማን ውድ ቤተሰብ፣ እንግዲህ ሰሞኑን የህማማት ሰሞኑን ስለሆነ ያው አገር ውስጥም ከሀገር ውጭም ያላችሁ ውድ የኦርቶዶክስ ቤተክርስቲያን ተከታታዮች በሙሉ እንኳን ለሆሳና በዓል አደረሳችሁ እያልኩ፣ ሆሳና እንግዲህ ቢያልፍም ሰሞኑን እንግዲህ ህማማት ነው። መድኃኒታችን ኢየሱስ ክርስቶስ ለፍቅር ሲል እኛን የሰው ልጆችን ለማዳን ዋጋ የተከፈለበት ሳምንት ነውእና ይህ ሰሞን እንግዲህ እግዚአብሔር አምላክ ይህን ህማማትን በሰላም አስጨርሶ በሰላም ደግሞ ትንሳኤውን እንድናይ አድርገን እያልኩኝ ውድ ቤተሰቦቼ ዛሬ እንግዲህ በተለመደው መልኩ ያው እንደምታዩኝ ዛሬም ብቻዬን ከተፍ ብያለው። ተከስቻ አለው ውድ ቤተሰቦቼ በቅርበትም በሩቅም ያላችሁ አገር ውስጥም ከሀገር ውጭም ያላችሁ ጓደኞቼ የኔ ጉዳይ ጉዳይ ሆኖ ባለፈው እንዳልኩትኝ በቃ ያለውበት ሁኔታ ከልብ ተረርታችሁ አገናዝባችሁ ከጎኔ ላላችሁ ጓደኞችን ቤተሰቦችም በመጀመሪያ ላይ ቃለ ምስጋናን እያቀረብ፣ ያው እንግዲህ ኤልዳና ሰሞኑን እንግዲህ አንድ ቪዲዮ ለቃለች። ያው ምንድን ነው ያ ነገር፣ ያው እኔ በውስጥ መስመር ውስጤ ጥርጣሬ የፈጠረበትን ያላመነበትን ነገር ውስጤ ያልኋት ነገር አለ። ያን ነገር ወደ ሚዲያ መጥቷለች። ድጋሜ የሆነ እኔን የሚያስከፋ ነገር ነው እያደረገች ያለችው። እኛ የተለያዩ ነገሮች ሲፈጠሩ በውስጥ እንጨርስ ነው፣ እሷ ደግሞ ወደ ሚዲያ ማምጣት ይዛለች። ያው እንግዲህ ባለፈው ባልኩት ጉዳይም አዎ ከራሷ ሰዎች ብዙ ብዙ ነገር ስለሰማው ከራሷ ሰዎች ማለት አሁን፣ ብዙ ጊዜ አንዳንድ ሰዎች ከሰው ሰምተ ምናምን አትበሉ። ምክንያቱም ጠብ ሰው ነው መድኃኒቱ፣ የሰው ልጅ መፍትሄው ለሰው ልጅ ሰው ነው። በቃ ቁሞ እስከ ሄደ ድረስ ማለት ነው። ስጋዊ ነገር ለብሰን የሆነ የሆነ ስጋዊ የለበሰ ሰው የሆነ ሰው የነገረን ነገር አንቀበልም ማለት አይቻልም። ምክንያቱም ሰኮነን ስንፈጠር ካለማወቅ ስንመጣም እኮ እስከ ሰዎች ነው ብዙ ነገር ያወቅን። ስለዚህ እኔ ውስጤ ጥርጣሬ በቃ ውስጤ ብዙ ነገሮችን ጥያቄ የሚፈጠር ነገር ውስጤ ከተቀበለ ከሰማው ዋላ አደር ብያለሁ፣ ወደ ቤተሰቦች ያው እንግዲህ አዳዲስ ነገሮችን እየሰማው ነው ያለውት። ብቻ ግን እንግዲህ እግዚአብሔር ይጀ ሁሉንም ነገር በተስፋ አልፋለሁ ብያለሁ። አንዳንድ ሰዎች አላችሁ፣ ብቻ ያልሆነ ነገር ለማለት የምትሞክሩ እኔ ለእናንተ አይነት ሰዎች መልስ ለመስጠትም አይደለም ግን በራሴ ዙሪያ ያሉ ነገሮችን ሶሉሽን ለመስጠት ነው እየመጣው ያለውት። ስለዚህ ኤልዳና የምነግርሽ ነገር በዩትቡ ጉዳይ ድጋሜ ድጋሜ መናገር የለብንም። በቃ ደጋግሜ ተናገር ያለው ዩቱቡ ሁለታችንም ላይ ያለ ኢሜል ነው። ስለዚህ ይሄን ኢሜል ሁለታችንም መጠቀም እንችላለን። ስለ ስለዩቱብ የምታውቁ ልጆች ታውቃላችሁ። የማታውቀው ግን እንግዲህ ለእናንተ ለማስረዳት አልመጣሁም። ግን ሁለታችንም መጠቀም ስለምንችል ባለው ነገር ላይ ሁለታችንም እያወራን ነው ማለት ነው። ስለዚህ እሷም ኢሜሉን ስለምታቅ መግባት ትችላለች። የራሷ 3 ስቱዲዮ አላት እኔም የራሴ ስቱዲዮ አለኝ በራሴ ስልክ እሷም በራሷ ስልክ ማለት ነው። ስለዚህ ያ ነው ያለው ነገር። ስለዚህ ሌላ ቁስል በቁስል ላይ ለመናገር ነገር የምትሞክሩ እረፉ ለማለት ነው። ኤልዳና ባለፈው፣ እንግዲህ በቤቢ ዙሪያ ያልሽው፣ በባባ ዙሪያ ያልሽውን ነገር እኔ ወጪ ብርም የለኝም። እንዴት ነው አንተ እንደዚህ አይነት ነገር ያሰብኩላለችሁ? እሱ ነው ከየትም ብዬ ገንዘብ አንቺ ላስቸግርሽ አልፈልግም። እኔ ሁለት ሶስት መቶ ሺህ ብር ነው አንድን ነገር እርግጠኛ ለመሆን ውስጤ ጥያቄ የፈጠረበትን። ስለዚህ ያን ነገር እኔ ወጪ እኔ እችላለሁ ልልሽ ነው ወጪው ከሆነ ያሳሰበሽ ማለት ነው። ስለዚህ ምንድነው ውድ ቤተሰቦች ከዛ በዘለለ ደግሞ ዘንድሮ ለበዓል ጎጃም መሄዳለሁ። ቤተሰቦች ጋር ነው የማከብረው። በዚህ በኩል በጣም ደስ ብሎኛል። አንዳንዴ ነገሮች ሁሉ ለበጎ ናቸው ያለው ብቻ እስቲ የጎጃ ምቾች በዚያ አጋጣሚ መንገድ ሰላም መሆኑን ያለውን አየር የምትነግሩኝ እፈልጋለሁ የምትነግሩኝ ብትነግሩኝ እወዳለሁ። ዘንድሮ ለበዓል ጎጃም መሄዳለሁ ማለት ነው ቤተሰቦች ጋር ከስንት ጊዜ በኋላ በዓልን ላሳልፍ ነው ቤተሰቦች ጋር። ምን ትላላችሁ እስኪ? ጉድ ቤተሰቦችና የጎጃምን ድባብ አሳያችኋለሁ። ብቻ እዚሁም እኔን የምትከታተሉ የኛ ልጆች የጎጃም ልጆች ካላችሁ መንገድ ሰላም መሆኑን በዛ አጋጣሚ አጣርታችሁ እንድትነግሩኝ እያልሁ አደራዬን አሳስባለሁ። ሲቀጥል ላይ ግን ዘንድሮ ቤተሰቦች ጋር አይተን ወንድሞች ጋር እነሱ ጋር ነው በዓል የማከብረው እንግዲህ ይህን ስል ያው እንግዲህ በስተጀርባ የራሴን ቤተሰቦች ከባባና ከማማ ጋር ባለማክበሬ በጣም እየደበረኝ ግን ያው አንዳንዴ ምንም መፍጠር የማችሉት ነገር የለም። ምንም ማድረግ የማችሉት ነገር ወንድ ልጅ አንዳንዴ ባመኑት ለወንድ ልጅ ከባዱ ጊዜ ይሄ ነው ብዬ አስባለሁ። እኔ እንደራሴ እንደወንድ ልጅ ከባዱ ጊዜ ይሄ ነው። አንዳንዴ ቤተሰብ መስረታችሁ ያላወቃችሁት ነገር ላይ የሆነ ፌል የሚያደርግ ነገር ሲፈጠር ከባዱ ጊዜ ያ ነው ብዬ ነው ማስበው። ለእኔም ከባዱ ጊዜ ይሄ ነው። ቢሆንም ግን እኔ ነኝና አልፈዋለሁ ብዬ አስባለሁ። በነገራችን ማያልፍ ነገር የለም የሰው ልጅ ቁሉ እስከሄደ ድረስ እና በዛ አጋጣሚ እንግዲህ ልጅና ባለቤቴም ዘንድሮ እንዳለመታደል ሆኖ አብሬያቸው አልሆንሁም። ለዚህ ትልቅ ይቅርታ ጠይቃለሁ። እንግዲህ ቤተሰቦችን እንግዲህ ኢላናም እንግዲህ እግዚአብሔር ካንቺ ጋራ በቃ። ማለት አላ ሰው መቼም የግድ አብሮ ስለዋለ ስላደረ ብቻ አይደለም ጥሩ ነገሮች ስታሳልፉ ብቻ አይደለም። የሰው ልጅ ሰውነቱና ባለመግባባትም ውስጥ መተሳሰብ አለ። እኛ ደግሞ በመሀላችን ልጅ ያለን ሰዎች ስለሆነን ማለት ነው። ስለዚህ ዘንድሮ እንግዲህ ጎጃም እንገናኛለን። የጎጃምን ደባብ አሳያችኋለሁ ጎጃም ላይ ያለውን ነገር በሙሉ እንግዲህ ኢንተርኔቱ ካለ ምናልባት ኢንተርኔት ብዛ እዛው ፋሚሊ አካባቢ መኖሩን እርግጠኛ አይደለሁም፣ ግን ያው ኢንተርኔት ካለ ሁሉንም ነገር የማሳያችሁ ይሆናል። ውድ ቤተሰብ እንግዲህ ሌላ ይሄን ሌላችሁ ነው የመጣውትኝ እንግዲህ እንዲሸኙ ነው ማለት ነው። ሰሞኑን ወደ ጎጃም እሄዳለሁ እንዲሸኙ። ውድ ቤተሰቦች ብቻ እንግዲህ ሁላችሁም ወደ ፋሚሊ እየተሄዱ ሳል ያለውን ድባብ ታውቁታላችሁ። እኔም ያ ነገር ነው እየተሰማኝ ያለው። ልጄ ነው የሚናፍቀኝ። ያው ባባ ይናፍቀኛል፣ ግን ምንም ማድረግ አይችሉም አንዳንዴ። ብዙ ጥያቄ የሚፈጥሩ ነገሮች አሉ። ቤተሰብ የምልላችሁ ፈልጌ ነው። ምቻ ግን ታላይ ነው ብለን እንለፈዋ። እውነቴን ነው ማለት ደስተኛ ሆናችሁ ባለው ነገር ላይ የውስጣችሁ ፐርፌክት ነው ምናምን እንደመኖር የሚያስደስት ነገር የለም። እኔ ደግሞ ከኢልዱ ጋራ ረጅም አመት ከቆየው በኋላ ማለት በቃ ረጅም የሚባል ነው ሶስት አመት ምናምን ከዛ ከተገናኘን እንኳን ሶስት አመት ሊሆነ ነው ኦሬዲ። እንግዲህ እንግዲህ በፍቅር ያወራንበት ደግሞ ከዛ በላይ ይፍታል። ግን ከዛ በስተጀርባ ያሉ ብዙ ነገሮች ናቸው። አሁን ላይ ማለት አለ አይደል፣ እሷ እንግዲህ እንደምታውቋት ያው ስደት ላይ ነው የቆየችው። ያ ያ ነገር ነው ከራሷ ሰዎች ጥያቄ እንዲፈጠር አድርጎብኝ ዛሬ ሌላ ችግር ውስጥ የከተተኝ ማለት ነው። በዚያ አጋጣሚ ግን በተለይ በቃ ምን ልበላችሁ፣ በስልክ ተዋውቃችሁ ነገሮችን ወደ ሪሌሽንሽፕ የምታመጡ ሰዎች ባክግራውንድ የሚባል ነገር አለ። ያን ነገር እንድፈት ይችላለሁ፣ እና እኔ ጋር ያጋጠመኝ ነገር እንዳያጋጠማችሁ ማለት ነው። ስለዚህ እናንተም እንግዲህ ውድ ቤተሰቦች ዛሬ የማስቸግራችሁ ከስድብ ከጥላቻ ከሌላም ከሌላም ነገሮች የጸዳ ምክር መለገስ የሚችሉ ልጆች ኮሜንት እያደረጋችሁ አንዳንዴ ከሰዎች የሚመጡ ሀሳቦች ናቸው ሰዎችን የሚደግፉ ሰው እኮ የሚጽናና ብዙ ጊዜ ህንፃ ተገድፎ የሆነ ነገር ላይ እንትን ብሎ በሰዎች ቃላት ነው የሰው ልጅ የሚጽናናው። እና ሃይማኖ የተሰምቷችሁ ህመማችሁ ሆኖ ያለበት ሁኔታ አሳስቧችሁ እኔ ቦታ ላይ ሆናችሁ ነው እንድትመለከቱት የምፈልግ። ወንድ ልጆች ይገባችኋል አብዛኞቻችሁ ምክንያቱም አንድ ነገር ላይ እርግጠኛ ሳትሆኑ ስትቀሩ የሚያመ ህመም አለ እና ያ ህመም ነው እየተሰማኝ አለ ማለት ነው። ምክር ሀሳባችሁን ሲለግሱኝም ኦልሬዲ እናንተ በቃ እኔ ጫማ ላይ ሆናችሁ ማለት ምናልባት የግድ የእኔን እንትን ለመለካት እኔ ላይ መፈተን የለባችሁም። እሱ ጋር በሆን እንደዚህ አይነት ጥያቄ ቢፈጠር ብሎ እንደ ሰው ልጅ ቆም ብሎ ካሰቡ የኔን ሀሳብ፣ ምክንያቱም ስለማይ ነው። ብዙ ጊዜ ኮሜንት ላይ ውድ ቤተሰቦች የሚሳድብ ምናምን አለ፣ ያ ነገር አያለሁ። እኔ አንዳንዴ እንደ በተብሳቴ ገብቼ እንደዚህ ሳይ የሆነ የሆነ ነገር ምን በቃ ደስ ማይሉ ነገሮች አለው። ያ አይደለም እኔ እንደዛ እንድትሉኝ አይደለም። ወደ እናንተ የሚመጣው ቤተሰቦች ቀልድም አይደለም፣ ስሬስ ነው። ምክንያቱም የግድ የሰው ልጅ በቃ ማመን አለባችሁ እውነት ነው ማለት ነው። እኔም እኮ አምኜ የተቀበልኩት ነገር ነው። ስለዚህ በዙሪያችን በደስታችን የምትደሰት ሰዎች አብራችን ያሉ ሰዎችን እውነት ነው ያለውበት ሁኔታ የኔ እያሳለፉት ያለው ላይፍ በቃ ይሄ ነው፣ እየደበቅኋችሁ አይደለም። ምናልባት በዩቲዩብ ጉዳይ አሁን ድጋሜ ላወራ ነው እንጂ ያ እንደነገርኳችሁ ነው። ሁለታችሁም ስቱዲዮ ካላችሁ ማለት መግባት ይችላል፣ እሷ መግባት ትችላለች ማለት ነው። ሰው ነጋችንን ለማስተካከል ነው። እሷም ነገዋን ለማስተካከል ነው እየጣረች ያለችው። እኔም ነገይ ለማስተካከል ነው ምክንያቱም እኔን ስህተተኛ አድርጋይ ለማለፍ ፈልገ ይሆናል ብዬ ነው ኢልዳና። እኔ ደግሞ ስህተት የለብኝ ልክ ነኝ። የሰው ልጅ ነኝ። የተባልሁትን ነገር አገናዝቢ የሚያሳምን ከሆነ ሊሄድ ይችላሉ። አሁን የሆነ ነገር እንድታምኑ ከሆናችሁ ካመናችሁበት አንድን ኬዝ ምንም እንግዲህ ከእውነታው መሸሽ ስለማይቻል፣ ስለዚህ እሷ አንዳንድ ነገሮችን የደበቀችኝን እኔ ግን ያወቋቸውን በቅርብ እነዛ እነዛ ኬዞች ናቸው ጥያቄ ፈጥረውብኝ ከራሷ ሰዎች ማለት ነው ማለት እሷ እሷ በቃ ማለት ሊዋሹ ሰዎች ማለት፣ እኔ አሁን እንደዛ እኔን ያወራኝ ሰው ይዋሻል ብዬ አላስብም። ስለዚህ ውሎ አድሮም ቢሆን ነገሮቹ ቦታ ቦታ እንዲይዙ ሆነዋል። ሶ ለማንም ሁላችንም እንግዲህ በተለያየ እንግዲህ የወንዜ ልጆች ልበላችሁ ሰሞች የሚተወለድበትን አካባቢ ነው። ጎጠኛ እንዳትልኝ የወንዜ ልጅ የሚለው ጎብጃም ላይ ያላችሁ ልጆች እንግዲህ ምናልባት እዛው ያላችሁ ዩቲዩበሮችም ካላችሁ ምንም ካላችሁ በቅርበት አብረን ቪዲዮ ለመስራት አመች ይሆናል። ያው ሜዳው ሸንተረሮ ጎጃም ሶ ጎጃም ጋ ዘንድሮ ለ በስንት አመት ይዤ በዓልን አሳልፋለሁ። ቤተሰቦችንም አሳያችኋለሁ ማለት ነው። በዛው አጋጣሚ ምናልባት ሚዲያ ላይ ምናምን አታውቃቸው ከሆነ እና ያለው ነገር ይሄ ነው። ውድ ቤተሰቦች ለእናንተም እንግዲህ መልካም በዓል እያልሁኝ ያለው ነገር ካለ የሆነ ድባብ ካለ እንግዲህ በዓል ከመድረሱን በፊት ሲሄድ ምንም ላሳያችሁ እችላለሁ። እንግዲህ የሚሆነውን አብረን እናያለን። እግዚአብሔር ሁሉንም ለማንም መልካም ምሽት፣ አመሰግናለሁ ለማለት ነው። እንግዲህ ከሙሉ በበኩል ያለሁት በሲቹዌሽን ይሄን ይመስላል። አዲስ ነገር ካልወደና ተከቻችሁ ይሆናል ማለት ነው።